እንዴ ሩታ፣ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ይቅርታ አራበሽኳችሁ መሰለኝ። አረ አራረብሽንም። እዚህ እኮ አብሬሽ ትንሽ አሞት፣ ምን ጠይቀው መተን ነው። እንኳን ደህና መጣሽ። እንዴ ነው አልቀመጥም፣ እታች መኪና አቁሜያለሁኝ እና የሆነ ቃል ውስጥ ነበር የመጣሁት። ትናንትና ትንሽ ተቀጣጠርን፣ አንተም ጠፋህ፣ ያለበት ሁኔታ ነው ብለን ትንሽ። አዎ ትናንት አሞኝ ነበር እውነት ለመናገር፣ ዛሬ ግን ደህና ነኝ። ትናንት አሞኝም ስለነበረ ምንድን ያላልኩት ያልመጣሁት ማለት ነው። እና ሐኪም ቤት ምናምን የሚልኩበት መድኃኒት ምናምን የወሰድኩበት ነው። የራስ ምታት ኪኒን ምናምን ወሰድኩ። ከዛ ደህና ነኝ፣ ተሽሎኛል። ጠበቃው ምን አለህ? ይቅርታ በለልኝ ሽሉት። ጠበቃውን ትንሽ አንተን በደንብ ላይ ያገኝ ፈልጎ ነበር፣ አንዳንድ ነገሮች ሊያወራ ፈልጎ ነበር። አንተም ያለህበት ሁኔታ ነው መሰለኝ። አሁን ራሱ ደጋግሞ እየደወለልኝ ነበር፣ አንዳንድ ነገሮች ለአንተ ማሳወቅ ስለሚፈልግ አሁን እኔ ካሌባ ምን አለ መሰለህ ነገሮች አብቅተዋል እና ሰው ተፋተናል። ከዚህ በኋላ ምንም የሚፈጠር ነገር አዲስ ነገር አለና ነው አሁን ጠበቀው የማገኘው ማለት ነው። ገብተዋል። ምንም አዲስ የሚፈጠር ነገር አይኖርም። መጀመሪያ ቢሆን ልክ ነህ። ጥፋት ነው። መጀመሪያ እሱን ማግኘት ነበረብኝ። አሁን ግን የባሰ እኔ ራሴን መውቀስ ወይንም መጸጸት ውስጥ እንጂ የምገባው ምንም ነገር ይፈጠራል ብዬ ረሱ እውነት ለመናገር ማለት ነው። ግን ያው መጀመሪያ ነገሮች አስተካክለ ብናገኘው ና ይሆናል አይደል? ራስን ነፃ ለማድረግ ዙሪያ ያሉ ሰዎችም ደግሞ እነማን እንደሆኑ እያንዳንዱ ነገር ለመረዳት ሞር ብታገኘ የተሻለ ነበር ብያስብ ነበር። ነገሮች ከመጨረስ በፊት ወደ መጨረሻ ድምዳሜ ከመድረስ በፊት ማለት ሁሉም ሰው አንዳንዴ መልካም አይደለም። አንዳንዴ ወዳጅ መስሎ ጠላት አለ አይደል? እንደነዚ እንደነዚ ሰዎች ማን ማን እንደሆኑ እንድትረዳ እንድታቅ፣ ህይወት ላይ ማን ማስገባት እንዳለበት እንደሌለበት እንድታቅ ብቻ ከመፈለግ አንፃር ነው። ሌላ ምንም አይደለም። እኔ አላደል አሁንም ቢሆን ያለፈው ነገር ወረደ ያልፏል። ነገር ግን ከሱ የምታውቃቸው በጣም ብዙ ነገሮች አሉ። እሱም አንተን ሊያወራ የሚፈልግባቸው በጣም ብዙ ነገሮች ስላሉ ምናልባት ለወደፊት ይጠቅምሃል ብዬ ስለማምን ብታገኙ እና አንዳንድ ነገሮች ብታስተካከሉ፣ ብታወሩ ለእኔ አሪፍ ነው። ለአንተም ራሱ በጣም እንደሚጠቅመ እርግጠኛ ነኝ። ተሻለ አብሽ ግድ ነው። መሄድ አለበት መማውራት አለበት። ብዙ ነገሮች ፈልጎ ይህን ያህል እያስጨነቀ ያለው መቼም የሆነ ለበጎ ነገር ወይ ደግሞ አንተ መስማት ይኖርባል ተብሎ የሚታሰብ ነገር ስላለ ነው እንጂ መቼም በዚህ ልክ ያስጨንቃል ብዬ አላስብም። ቢያንስ ትንሽ ተሽሏል አይደለ ከትላንትና ዛሬ። ስለዚህ ነገርም ከነገ ወዲያ የሆነ እየተሻለ ከመጣ ደግሞ ግዴታ በቃ አርጀንቲን ማግኘት አለ ብገባ። እሱማ በእርግጥ ትክክል ነው፣ ግን ደግሞ በራሴ ሳስበው ያው በቃ ነገሮች አልፈዋልና አሁን ባገኘው እንዲህ ብታደርግ ጥሩ ነበር ምናምን ቢለኝ እኔ ሞር ጸጥታለሁ ወይ ወይም ወቀ ሰዎች ትገባለሁ እንጂ በቃ ተወው። ሁሉም ነገር ያው ክፉም ለሰራው ለራሱ፣ መልካም ለሰራው ለራሱ ነው። ዞሮ ዞሮ ያገኘዋል። ቤተኛውን ዞር ማለት ነው እና ካሌ ባዬ ቢቀርብኝ አሁንም ባላገኘውም ደስ ይለኛል። እሺ ማለት እኔ ልጫን አልፈልግም። የምር ስነግርህ ተጭኝ የሆነ ነገር እንድታደርግ ምንም ፍላጎት የለኝም እኔ ራስ ፈልግህና ፈቅደህ ነገር ነው የትኛውም ነገር ማድረግ ያለብህ። አንድ ነገር ብጠይቀኝ በዚህ ሰዓት ማለት መፈረምህ ኢትስ ኦኬ ግን ደግሞ መለያየታችሁ አላደል ሁሉም ሰው አስከፍቶታል። የምር ስነግርህ ምናልባት እያንዳንዱ ሰው ብጠይቀው የራሱ የሆነ ሀሳብ ይኖረዋል። እኔ ግን ብጠይቀው ይ መፈረምህ በጣም አስከፍቶኛል። ምክንያቱም አንተና ሩታ እንደዚህ መሆናችሁ ለእኛ ምንም ደስታ አይሰጥም፣ ለየትኛውም ሰው ፈጣሪ የራሱ እኮ መፋታተን ይጠላል አደል እንደ አንዳንድ ነገሮች ሞክረ ሞክረ አለመሆናቸው በእርግጥ ተስፋ ያስቆርጣል። ግን ደግሞ እንደወንድ ልጅ ባይሆን በዚህ ደረጃ ባትደርሱ ደስ ይለኝ ነበር። ቢሆንና ቢስተካከል አግኝተኸው የተሻለ ነገር ብታወራ ከሱ ደግሞ አንዳንድ ምክሮች ብትወስድ ከዛ ጠላትህና ወዳጅህ ማን እንደሆነ ብትለይ ለእኛ በጣም ደስ ይለን ነበር። እኔ ካለኝ ብያለሁኝ። በቃ ክፉም የሰራው ለራሱ ይሁን መልካም የሰራው በራሱ ዞሮ ዞሮ ማግኘቱ አይቀርምና፣ እንደኔ እንደኔ ና ልንት የሚል ነገር የለውም ማወቅ ይገባል። ምንም ሆነ ምንም እያንዳንዱ ነገር የሁሉ ነገር ሲደረግ የነበረው ማን ምን እንዳሰበ ማን እንደዚህ አይነት ነገሮች እንትን እንዳለ ልታውቀው ይገባል። የሁሉ ነገር የተፈጠረው እንትል አይደል እንዲ ሻንተ ደግሞ እንደዚህ ዝም ማለት የለብህም ሁሉንም ነገር እኮ ማወቅ ይጠበቅባል። ደህና ናችሁ ላዩዎቹ ነበር። እዚህ መኖር ነው። እኛም አናውቅም ነበር

እኔም አልሰማሁ መምጣታችሁን። እኛም አላወቅንም ነበር፣ እዚህ ትኖሪያለች ብለን አላስብንም ነበር። ትናንትና እኮ አስጨነቀዋል ማለት ነው። አቤል ልሞት ነው የሚሰሩ መሰለኝ ልጁ። አንተ ዛሬ ነው እንደዚህ ደና ሁን ያየው። በየሱስ ትናንትና በጣም ጨንቆኝ ነበር። ትናንትም እዚህ ነበርሽ? እዚህ ነው ያሳለፍሽው አይደል? አይ ትናንትና እና አቤል ደወለልኝ እና አሞታል፣ ምግብም አልበላም ብሏል ምናምን ብሎኝ ምን ይመስል እንደነበረ ባጃ በምናምን ነው ትንሽ መለስ ያለው አይደል? አታመሰግኑኝም እንዴ? ምናምን በጣም ያቃጥል ነበር ከምላክስ በላይ ከዛ ሳሳተክልነትጣትሽንካቢጣምሽጀመር እሱ ዝም ብሎ ሲያካብዱ ነው ማለት ነው። የምር አላመመኝም ነበረ ራሳቸው ነገሩን አግኝቶት ማታ በዛ ላይ ኤፍሬም ራሱ መጣ እዚህ እሱ መጥቶ ምናምን ምናምን ሰውነቱ ግለቱ ማለት አጠገብ ምን ነው ማለት ተቀመጥ ምናምን እንትን ይል ነበር። እሸት ይጠብስ ነበር እሸት ይጠብስ ነበር። ነገሩ ሲያገኙት እኮ በላይ በላይ በላይ በላይ ትሪት ሲደረግ አይ በጣም ቆንጆ ነው አሪፍ እንክብካቤ ላይ ነው። አይደለም እንደዚህ የምበላቸው ትናንትና፣ አላየኸውም እንጂ በቃ ተመሰክርብ ነበረ። አይ ትንሽ ትናንትና ያው ነገር እራሴን አሞኝ ነበረ እንጂ ድምፅ እኮ ኖርማል ነበረ። ትናንትና ስልክ ላይ ድምፅ ኖርማል ነበረ። እኔ እናያለን፣ አሞኛል መሰለኝ እንደ በፊቱ የሆነ ትንሽ ነገር ያመማል ነበረ መሰለኝ እንጂ የጎላ ነገር ያመማል መሰለኝ። ከዛ በግል ሐኪም ቤት <laughs> <GO avuther> <Dem> <discussion> ካሬትን ቁም ስቅሬን አሳዩ። እንደዚህ እንደዚህ ቁጭ ብሎ አልነበረም ትናንትና አሞት ነበረ። ኧረ በስመ አብ ችግር የለውም። አቤልና ብሩክ መስካሪ አለው እንዴት እንደተጨነቁ ብዙ ነገር ተፈጥሮ ነበረ። እንዳላቀጥር ብዙ ነገር ተፈጥሮ ነበረ ግን ደግሞ ግባል በላም ብሎ ነበረ ደብሮት ነበረ በጣም እጅሽ መድሃኒት ነው ማለት ነው ሴት ልጅ ኖርማል ነው የሆነ ቡና ምናምን አጃ በእንደዚህ አይነት ነገር ይጠፋል ለብቻ እግዚአብሔር ይመስገን ደህና ሆኖ ነው ትንሽ ነገር ቤት ውስጥ በጣም እየታፈንክ ቤት ውስጥ ብዙ ጊዜ ሰው ሲቀመጥ ዲፕሬሽን ውስጥ ምናምን እየባሰም ሊመጣ ስለሚችል ወጣ ብለህ አየር ምናምን ዝም ብለህ ነው። ትክክል አይደለም። ፊት ትክክል አይደለም። የተሻለ መስሎ ሊሆን ይችላል፣ ግን እያየሁት ያለሁት የድሮ ተጫጭነዋል አሁን እምቢያው ቤት ውስጥ መዋደ ነው መሰለኝ፣ ወይ እኔ እንጃ ምን እንደሆነ አላውቅም። ምናልባት ግን ተሽለዋል ማለት ከትላንትና ከነገራችሁኝ አንጻር እንደ ተሻለ አይነት ስሜት አለብኝ። ፊት ግን ትክክል አይደለም፣ እስኪመለስ ትንሽ ጊዜ ሊወስድ ይችላል። ያው ሐኪም ቤት ምናምን ነገር መሄዱን አልፈለኩትም እና አንዳንዴ ለታመምክበት ህመም ሁሉ ሐኪም ቤት ምትሄድ ከሆነ ጥሩ አገ በእርግጥ ደስ ይላል። እንደዚህ ቤት የሚንከባከብ ሰው ኖሮ የተሻለ ነገር መምጣት ብሩክም ቢኒም እየመጡ ነው። ሙር ደግሞ እነሱ አንድ ናቸው። ምን ይሰራሉ? ሙቅ ያፈሉ፣ ቡና ያፈሉ፣ የፈላ ነገር ያፈላሉ። ቢኒያም ጎበዝ ነው። ጎበዞች ናቸው። እውነት በጣም ነው። አመሰግነው ሁላችሁ ከአቅሙ በላይ ሆኖ ሀይሌን ተጠቀምኩበት ብሎ ነበረ። ከዛ አብርሃምን ማስፈቀድ አይጠበቅብንም አልኩና ሁለት ጎረስኩ። ትናንትና እግዚአብሔር ይመስገን የሚያስችል ነው። ከዛ በኋላ ወቅ ግን ዛሬ ከኛ ጋር ወተህ ከቤት በቃ ቤት ነበር። ቤት ውስጥ በጣም ብዙ ሰዓት መቆየት የለብህም። አንዳንዴ ወጣ ብለህ እንትን ቴንኪው። በነገራችን ላይ አይባልም፣ ቴንኪው ማለት እንደዚህ ተኝቶ የነበረ ሰው ቀና እንዲል በማድረግሽ ደስ ብሎኛል ማለው። ምን አደረግኩለት? እግዚአብሔር ነው የረዳው፣ እግዚአብሔር ነው ያከመው። ግን ደብረው ስላልፈለኩኝ ነው ጊዜ መጣሁት። ከዛ ምግብ አልበላም ብሎ እንደዛ ልጅ እያስቸገረ ነው ዛሬ በልቷል በደንብ ቅልጥፍ አድርጎ። አጋጣሚ ደግሞ በጣም ሙያ ያለኝ ሰው ነኝ እና ሆነ ከቆያችሁ ምሳም ሰራለውኝ እና እኛ ብናደንቀበጣበጣም እየተሞራ ይመስላል ብር። አንዳንዴ ከምታየው ነገር የምትረዳው ነገር ይኖራል አይደል? ከመጣም ጀምሮ እራሱ ያለው ነገር ደስ የሚል ትሪትመንት ነው አሪፍ ሀሳብ ነው፣ ሀሳብ ነው እኮ እንደዚህ ያደረገው እንጂ እንትን አይደለም። ህመም እርግጠኛ ነኝ ህመም እንዳልሆነ። ተስፋ እና ደግሞ ከሰው ጋርም ሲሆን የሆነ ራሱን ቶሎ እንደዚህ ቢያንስ ብቻ አንስቶን ትተክዛለ፣ ብቻ አንስቶን የሆነ ነገሮች ውስጥ ብዙ ነገር ማሰብ ትጀምራለህ፣ ታሰላስላለህ። ቢያንስ አጠገብ ሰው ሲኖር ወይ አትተክዝም። በቃ ቢያንስ ሰው አጠገብ ሲኖር ጥሩ ነው። እና ዓይን ግድዱን አልከፈትኩለትም፣ የሚያለቅስበት የሚያተክዝበት አይደል? ምናልባት ሽንት ቤት ስገባ ወይ ደግሞ ቡና ላፈላ ወደዚህ ወደዛ ስል እንትን ከደበሩ አላቅም እንዲ እንግዲህ እስካሁን እስካየሁት ምንም አይልም። እንዲህ ተክስ ፋታ ራሱ እየሰጠሽ አይደለም። በቃ ላይ እንዳይደብርግ ጨፈራም ጨፍርለት አለው። ምንድነው ድምፅ ለድምፅ ጨፍርለት አለው። እንዳይደብረው ደብሮ ማላረገው ነገር የለም። በቃ እነሱ መች ደበራቸው? አንተ ስለደበረክ ነው ማለት ነውና ሙዚቃ ቲቪ ላይ ከፍታ እየቀወጠችው ነበር። ዳንስም ዳንሰኛ ነበር አደለው

ሁሉም ነው ያ ሁሉም በተለይ አፍሪካዊ ላይ ጎበዝ ነች። አፍሪካውያንም አይደለም ለማየት እየጓጓ ውስጤ እንዴት ስለደበረው ነው ዝም ብዬ ጓዶ ይጨፈራል እ ወይ ወጣ ወጣ ር ና ሂሳቡን እስካሁን ለነበረው እሱ እየከፈለ ነው። እንዴ አይደለም እሱ ስለደበረው፣ እናንተ አልደበራችሁም ማለት ልንደግ ውዝዋዜ፣ ጭፈራ ሳይሆን ውዝዋዜ አንዳንድ ሰው የሆነ ግን በዚህ አጋጣሚ በእውነት ግ ማለት እንደዚህ ሪላክስ እንዲያደርግ ካለበት ነገር እንዲወጣ እያደረግ ችላለው ነገር በጣም ማለት እናመሰግናለን። ከዚህም በኋላ ደግሞ የተሻለ ነገር እንደምታደረጊ ተስፋ እናደርጋለን። ምንም አላደረኩም። አሁን ጭፈራና ምግብ መስራት ሁለታ ነው ወይም ደግሞ አይ ከነ ቢኒ ይልቅ ምናልባት ጓደኞቹ ቢኖሩ ራሱ አንዳንዴ ሴት ልጅ ደግሞ ስትኖር አሪፍ ይሆናል፣ አይደል? ቤቱን ድምቀት የምትሰጠው ሴት ልኝች። ስለዚህ ከዛ ከዛ የተነሳ ድምቀቱን በቡና እያተላሁ ላሳየዋ እያጫጫስ እንዲህማ ብላይም በቃ ቡናው ራሱ እንትን አንድ ሲኒ ብቻ ነው የሚወጣልኝ። ከነጃም ላይ እንቅልፍ የለም። በቃ ዛሬ እንቅልፍ የለም። ነገር ንቀ ያልኩት ምር እናንተንም አመሰግናለሁ። ከሪዛ እውነት አስባችሁ ምናምን ስለመጣችሁ ያው እንደ ጓደኛ የታችሁኝ በደበረኝ ሰዓት በከፋኝ ሰዓት ከጎኔ ስለሆናችሁ ከረብ አመሰግናለሁ።

የሆነ ሰውን ስሜቱን ለመረዳት በቃ ቢያንስ የሚያወራ ሰው ይሻላልና ትንጋራ

ብዙ ነገራት አውሩ ተማከለ ይችላል፣ ማለት ነው። ምን ልነገር ቢኖር ምን መሰለህ፣ ይሄ ጠበቃ ሊነግር የሚፈልገውን ነገር ምናልባት አገሽን አገሽን ሄደህ እንድታወራው ይችላል። እንዳትል ምናልባት የሆነ አለፈ ነገር አልፏል ምናምን እያልክ ልትል ትችላለህ። ግን ሄደህ ብታወራውና ያለው ነገር መረዳት ብትችል በጣም ነው ደስ የሚለኝ፣ በበኩሌ ማለት ነው። ምክንያቱም ማይና አይምሮዬ ያ ነገር የሆነ የሚሆነ በጣም ትልቅ ነገር ጉዳይ ትልቅ ነገር የሚነግር አይነት ስሜት እየተሰማኝ ነው ያለው እና ብታውቀው በጣም ደስ ይለኛል። እኔም በጣም ደስ ይለኛል። እኔ ይህን አልጫን ብዬ እንጂ ቢያወራውና ከሱ ብዙ ነገሮች ቢሰማ በጣም ደስ ይለኛል። ሽ እኔ አሁን ምንም ይፈጠረ ምንም አይፈጠረም፣ እሱ ሌላ ጉዳይ ነው። ነገር ግን አንድ የሆነ ነገር ብትረዳና ቢያንስ ለሚፈጠረው ነገር ሙሉ ነገር እንድታቅ በቃ ከሱ መስማት ያለብህ ነገር ብሰማ በጣም ደስ ይለኛል። ለእያንዳንዱ ነገር መሄድ ከደበረ ቢያንስ ወይ ይዛ ነው እንምጣ አንተ መሄድ ካስጠላህ እዛ ወይ ደግሞ ማግኘት ሰው ሌላ ማግኘት ሌላ ተጨማሪ ሰው ማግኘት የማትፈልግ ከሆነ እኛ ይዘህ ነው መጣን። የሆነ መናገር የሚፈልገው ምንም ነገር አልናገርም እያለኝ ነው። ለአንተ ያለው ነገር ይንገረህና በቃ አንተ የምትረዳው ነገር ተረዳ። በፈለገው መንገድ ማለት ነው። ባይጠቅም ሩታ ሩታ

ቻው ብላለች እንዴ? ዛሬ እንደምትሄድ ነግራለች ፋሚሊ ጋር ምንም ዛሬ የምታውቀው ነገር የለም? ወደ ፋሚሊ ጋር ነው? አዎ ፋሚሊ ጋር ምናምን ነገር ብላ ዛሬ

አሁን ይሳካል ነበር እንዴ? በዚህ ደቃ ውስጥ ምን ተፈጠረ? በቃ ኖርማል ነው እኮ ውስጥ እንደሚጎዳ ይታወቃል። ግን በቃ ያለውን ነገር እንዲ ተረጋጋ፣ በቃል ሰሳፍ ማርያምን አፍሽ ይደብረኛል ነው አብረሽ ተረጋጋ። በእግዚአብሔር ማለት እንደዚህ እንድትወር አይደለም እኛ ምንፈልገው፣ እኛ አሁን በይሳድ ይሆን አለ ካለበት ነገር እንድትወጣ ነው ምንፈልገው። እንደዚህ እንዳትሆን በእናት ተረጋጋ። ብዙ ሲሚያ ውስጥ የሚቀጡ ነገሮች አሉ። ግን በቃ በዚህ አክል ኤክስፖዝ አታደርግ። በቃ ቻል አደረግ። ማውራት ያለብን እንት ማለት ያለብን ነገር ማድረግ ትችላለህ እንጂ በዚህ ልክ ሁሌ አንተ የሆነ ነገር ባየህ ቁጥር እያለቀስክ ትችላለህ? ጭንቅላት እስከ መቼ ነው እንደዚህ? እስኪ ንገረኝ፣ እስከ መቼ? ይቅርታ፣ ይቅርታ፣ ይቅርታ። በቃ እኔ ይደብረኛል። ማራይ ምን አሁን እዚህ ጋር ይሳካ ነበር እንዴ? ምን ተፈጠረ? በቃ ኖርማል ነው እኮ። በቃ የምትፈልገውን እቃ ወሰደች አለቀ። ይሄ ነው ምን አደረገች እንዴ? ለምን

አብሽ እንዴ፣ ሳላውቅ ኮ ሳልገነሰብ ምን አጠፋው? የኔ ፍቅር ጠፋሽብኝ። ሄደች ቀረች። ያላንቺ አይሆንም ታውቀልች። በመጥፋትሽ ባንቺ መቅረት ኦና ሆኗል የኔ ህይወት! ጨለማ ወረሰው ቤቴን